ነህር ሰርሰር ይባላል። የወንዙ ስያሜ ሰርሰር ይሉታል። ለምን በጣም ይንሻሿል። አላሁ ስብሓነሁ ወተዓላ ጊዜ ይሰጥሃል እንጂ አይተውክም። ከመስመሩ የምትወጣ ከሆነ ወደ ላይ ያንሳፋፋቸው ማለት ነው። ካላህ ውጭ ሌላ ነገር ጣወትን ያመልካሉ። ከአላህ በስተቀር ሌላ ላያመልኩ ነው። አላህ ላ የሚደርስብን የለም ብለው ማፌዝ መቀለድ። ከኛ ህዝብ በኋላም ሌላ የሚመጡ ዛሊሞችም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

አብዱልፈታሕ አብዱልዓዚዝ ጋራ ነው ኡስታዝ። ባለፈው እንግዲህ ከዐድ ህዝቦች ጋራ ያየናቸው ነገሮች አሉ። ችግራቸው ሽርክ ነበረባቸው፣ ካላህ ውጪ ሌላ ነገር ጣዖትን ያመልካሉ፣ በምድር ላይ ብልሽትን ያስፋፋሉ። ይሄንን ተው፣ አላህን በብቸኝነት ተገዙ ህዝቦች ሆይ ብለው በጣም ስስት ባለበት በጣም ሊቀበሏቸው ቅርብ በሆነና መልእክቱን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

የነዚህ ሰዎችም ታሪክ ይሄው ነው። የነቢይላህኑ ህዝቦችም ታሪክ ይሄው ነው። ቀጣይ የሚመጡ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

እኔ የተላኩበትን ነገር ብቻ ነው የማደርሰው። በጣም መሀይማን ሆናችሁ እየተመለከትኳችሁ ነው። ግን የአላህን ቅጣት ስትዳፈሩ እያየው ነው ይህ። ስለዚህ ግጭቱ ፐርሰናል ግለሰብ ግጭት አይደለም ማለት። ስለ ማንነታቸው ሳይሆን እኔ መልእክተኛ ነኝ። የሆነ መልእክት መጥተዋል። ተከትላችሁ ከሄዳችሁ ሙበሽር ናቸው። ነቢዮች የሚያበስሯችሁ ጀነት አለላችሁ፣ ጸጋላችሁ ምድር ላይ ብዙም ኒዕማም ተሰጥቷቸዋል። እነዚህ ሰዎች ከቁዋቸው ባሻገር ገንዘቡም በቃ በተድላ የሚኖሩ ሰዎች ናቸው። ቁወተል ጀሰድ አላቸው የአካልም ማድየውም መዕማር በጣም የሚያማምሩ ህንፃዎች የሚሰሩ ሰዎች ናቸው። ኢኮኖሚ አቅማቸውም እንዲህ ፈርጣማ ነው እና በዚህ ከሄዳችሁ ኸይረ ነገር አለ። እምቢ ካላችሁ ግን አኼራ ላይ ብቻ ሳይሆን ብለው እኮ የሚመጣውን እየጠነቀቁ እንጂ መስራት ብቻ ሳይሆን፣ ቅድም እንዳልነው እኮ ባለፈው ወይስ ባለፈው ፕሮግራም አይታ ለቅንጦት ነው የሚሰሩት። አይኖርበትም፣ ለማማር ብቻ ማለት ነው። ከፍታ ቦታ ላይ ይሰሩ ነው፣ አላፊ አግዳሚ ሁኑላ እንደዚህ ነን ለማለት ነው ወይ ለማሳየት ሊሆን ይችላል። እና የበላይነታቸውን ለማሳየት የሚሰሩት ነገር ነው። ከሚኖሩበትም አልፈው ማለት ነው። ከዛ ምናል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 ይሄው የምንፈልገው ነገር ይው መጣልን ሊዘንብልን ለረጅም ጊዜ ተስፋ ተስፋ አድርገው የጠበቁት ነገር ስለሆነ ከዛ በል ሁወ መስተዕጀልቱም ቢህ ይሄማ ይምጣልን ብላችሁ ስታቻኩሉት የነበረው ነገር ነው አላለ ካሁን አሁን ይምጣልን ስትሉ የነበረው ቅጣት ነው ሪሑን ፊሃ ዓዛቡን አሊም ይሄ ንፋሳል ነው በጣም አሳማሚ የሆነ ቅጣት አዘል የሆነች

አዘል የሆነች ብርድ፣ ከባድ የሆነም ብርድ ይሄ ቃል ወለምታ ነው። ብርድ ያልኩት ብርዝ ሌላ ነገር ነው፣ ብርድ ነው። ሸዲድ ላል ቡሩዳ ነው የሚለው እ ሳርሳራ ነው የሚለውን ሲፈስሯ በተለያየ ቦታ አንደኛ ብርድ አለው፣ በጣም ብርዳማ ነው። ሁለተኛ ድምጸትም አላት። ይሄ ሚንሸሸ ተፍሲሩን አማርኛ ሚንሸሸ ድምፅ አለው። ስብሀናልላ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 ሁሉ አቀፍ የሆነ ጥፋት ነው። አንደኛ ቅዝቃዜው አደገኛ ነው። ንፋስ እናውቃለን፣ ትንሽ ቀዝቀዝ ሲል የሚሸከመው ነገር ማለት ነው። ሁለተኛ ነገር ደግሞ የመንሸዋሸዋቱ ሁኔታ አለ። ሁለተኛ ደግሞ ይሄ አውሎ ንፋስ ፍጥነቱ ትናለን፣ ክብደቱ እነዚህን ሁሉ ሰብስበዋል። በጣም አደገኛው ደግሞ አንቀጹ ላይ የጠቀስከው ነገር አለ። ለአንድ ቀን ሁለት ቀን ወይ አንድ ሰዓት ሁለት ሰዓት አይደለም። ሰብዐ ለያሊን ወሰማንየተ አያም፣ ሰባት ቀንና ስምንት ሌሊቶችን የደጋገመ ነው ማለት ነው። ስምንት ሌሊት ነው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

ለጥፋት የመጣ ነገር አቂም በማለት ይገልጹታል። እና ንፋሱ ይህን ያህል የተወሰፈ የሆነ በጣም አደገኛ የሆነ የጥፋት መስመር ነው እነሱ ላይ የመጣው። አንዳንድ ቁርአን አንቀጽ ላይ እንደውም አዕጃዙ ነክሊን ካዊ፣ ይሄ ከስሩ የተጎለሰሰ የዘንባባ ግንድ ሱብሓነላህ። እኔ በጣም የሚያጅበኝ ነገር እንደ ቁርአን ስናነብ ቁርአንን ስና በተመስጦ ካነበብን ቁርአኑ